አብዲኢሌ ማሌ ክልል ላይ ቁጭ ብሎ የህወሓትን የውንብድና ድለላ የህወሓትን የጣሊያን የማፊያ ፊልም የሚያስንቅ ጭካኔ የህወሓትን የመጨረሻ የክፋት ጥግ የሚያሳይ ስራ ሲያሳለጥ የነበረ ደላላ። አብዲሌ ማለት የጣሊያን ማፊያ በቃ የለየለት ማፊያ። ጊዜ ንግረኛለን። አሁን ትንሽ ነገር ልክላለው አንድ አምሽ ላለው ትንሽ ይቅር ሲባሉ ትንሽ መንገድ ሲከፈትላቸው ትንሽ ለአዲስ የፖለቲካ ባህል መንገድ ሲቀደድላቸው ተመልሰው እዛው ዋንስ ወያኔ አኖ ወያኔ። የሶማሌ ክልል ለኢትዮጵያ ብቻ ሳይሆን አጠቃላይ ኢስት አፍሪካን ለመመገብ የሚያስችል አቅም አለው። ሶማሌ መሬት ይታረሳል፣ ወንዞች አሉ፣ እንጠቀም እያለ ይጮኋል። አንተ ጎጃምን በሚያስርብ ትግል ውስጥ ነ አንተ መንዝ ሊርበው ነው ሲባል አትደነግጥም። ሁሉ ተሰጥቶት በማያስፈልገው ጉዳይ ላይ ጊዜውን የሚያባክን ማህበረሰብ ሲሆን የተሰጠውን ያለውን ያጣል። አብዲሌን እኮ አንድነት ፓርክ ውስጥ አይተነዋል። አብዲሌን እኮ ቤተ መንግስት አይተነዋል። አብዲሌ ማለት እንኮ እንኳን አይደለም አንድነት ፓርክ፣ አንድነት ስጋ ቤት መግባት እራሱ የማይገባው ሰው እኮ ያለው በገባውና ያለውን በተረዳውና ግራ ለመጋባት ያለውን ሁሉ ሸጦ እየተዳሩት ሰዎች ናቸው ትግል የገጠሙ ወዳጄ፣ እንኳን አይደለም ዘመነ ካሴ እንኳን አይደለም ምሬ ወዳጆ እንኳን አይደለም እስክንድር ነጋ አብዲሌም ይህን መንግስት አልቻለ። እኔና እናንተ ጅግጅጋ ሲባል በረሃ፣ አፋር ሲባል በረሃ አልነበረ? የምን አስታውሰው? አቢይ መጥቶ እኮ ነው ማሳ ያሳየን፣ አርሶ ያሳየን፣ አረንጓዴ አልብሶ ያሳየን። ቢያንስ ከሚሰጣቸው እድል አይማሩ፣ ቢያንስ ከሚያሳያቸው ከፍታ አይማሩ፣ ቢያንስ ከሚያሰማራችባቸው መንገዶች አይተው ጭንቅላታቸው መረዳት አይችልም። ሰላም ጤና ይስጥልን። ውድ ዮሐንስ ኮነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን አለን። እኛ ዮሐንስ ኮነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን የምናነሳ ይሆናል። እስከዛው ዮሐንስ ኮነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እንዳትረሱ። አብይና አብዲኢሌ ያልተሰማው ታሪካቸው የአብይን አብይነት የምንመለከትበት የሶማሌ ኦፕሬሽን ህውሓትን ያስደነገጠ ቀጠናውን ያስበረገገ እንዴ ይህ ሰው እንዲህ አቅመኛ ነው! እንዲህ ያሰኘ ጌታቸው አሰፋን ጭምር እጅ ባፍ ላይ ያስጫነውን የጠቅላይ ሚኒስትር አብይ አሕመድ የሶማሌ ኦፕሬሽን እንመለከታለን። ከዛ በመለስ ደግሞ የጎጃማኛ ጤፍጦ ምን እያደረ የሶማሌን መሬት ያረሰ ያለው የገባው አውቆም የሰራ ሰርቶም ያሰራውን የጠቅላይ ሚኒስትሩን ቪዲዮዎች እንደ ማጣቀሻ እያመጣን እንመለከታለን። ከሰሞኑ የምስራቅ አፍሪካ ፖለቲካ ትርምስምስ እየደራ የምስራቅ አፍሪካ ፖለቲካ ጨዋታም እየሞቀ ያለ ይመስላል። የአስመራው ሰውዬ የጦርነት ሜዳ ሊያደርጋት አስቧት የነበረችውን በተለይም ከኢትዮጵያ ፖለቲካ እና ጨዋት ከኢትዮጵያ ጋር በገባበት ፖለቲካዊ ጨዋታ እና ጨዋቱ ጋር አያይዞ የጦርነት መጫወቻ ሊያደርጓት አስቧት የነበረችውን የሶማሌዋን ሞቃዲሾ አሁን ጠቅላይ ሚኒስትር አብይ አሕመድ በአባ ኤርዶዋን ሀገር ተርኪ ሄደው የሰሩት የዲፕሎማሲ ስራ ጨዋታውን በጥቂቱ ስላቀዘቀዘበት ያንን ስሌቱን ገደል ስለከተተበት በአልሸባብ በኩል ራሷን ሶማሊያን ማስጨነቁን ተያይዞታል። የቪላ ሶማሊያው ሰውዬ ሐሰን ሼህ መሐመድም በለፈለፉ ባፊ ጠፎ ሆኖበት እጅግ ግራ መጋባቱን ያሳያል። ይህ የቀጠናው ትርምስምስ እየተፈጠረ ባለበት በዚህ ወቅት አብዲ ኢሌ አብዲ ኢሌ የተባለው ሰው የድምፅ ቅጂው ሾልኮ ወጥቷል። የድምፅ ቅጂው ሾልኮ ወጥቷል። በጣም ብዙ ጊዜ ብያችኋለው፣ ዋንስ ወያኔ ኦልወይስ ወያኔ። የወያኔ እንጀራ ክፉ ነው፣ ከእጇ መብላት መጥፎ ነው። ከወያኔ በላ ዞሮ ዞሮ ወያኔ መሆኑ አንድ ቀን አይቀር። አብዲ ኢሌ ቆንጥጣ ያሳደገችው ህወሀት የቀጣችው ህውሓት የሰራችው ህውሓት ውንብድና ያስተማረችው ህውሓት ያቺ እንደ ትልቅ አዛውንት የሚፈራት እንደ ትልቅ እውቀት የሚያያት እድሜ ጠገብ ሰይጣኑን አብይ አሕመድ አሊ የሚባል ሰው የኬጂ ተማሪ ያህል አሳንሷት ሲያይ አይኑን ማመን አልቻለም። የወለደ ሲጥል ነበር ማናውቀው የተወለደም እንዴት ልጣላት ብሎ ወደ ህወሀት ደጃፍ መንደርደሩን ተያይዞታል። እስቲ ድምፅ ቅጂውን ሰምተን እንመለስ። ሰላም ነው አቦ፣ ደህና ነህ ወይ? እግዚአብሔር ይመስገን። አልሐምዱሊላህ፣ አልሐምዱሊላህ። አለን። ደህና ነህ እንዴት ነው? አለን አለን አለን አለን። ተጠፋፋን እኮ አቦ። እውነት ነው። በቃ እኔ የጠራለ ብዬ ነበርኩኝ፣ በቃ ቢዚ ሆንኩኝ። እሺ፣ ለዛ ነው እንጂ በቃ እኔ ሊጠራ ነበረ ያሰኩት አንተና እንትና ዋናው እኔ እሸቱ ነው ዋንደው ው ያለው። እሺ ስንታየው ግን ስንታየው እሸቱም አንድ ላይ ላገኛችህ ብዬ ነበር። የፈለኩት በቃ ብዙ ሰኩኝ። አሁን ግን አንበይ ችግር የለውም። እሺ እንገና እንገናኛለን አንተ እንዴት ነህ? ሰላም ነኝ እግዚአብሔር ይመስገን። ኦኬ ኦኬ ኦኬ በቃ እንግዲህ እንዴት ናት እህታችን? ሰላም ነች። ሰው ሰላም ነች። ሰላም ነች። ሁላችንም ሰላም ነን። በጣም ጥሩ በጣም ጥሩ። እንግዲህ በቃ ያው የእናንተ የእናንተ ሀሳብ በከነ መቼም አይወጣም፣ አለማግኘት ነው እንጂ በቃ። እሺ ሁሌ በቃ ማግኘት እንዳለብኝ አስባለሁ። እሺ ሁኔታዎች ስተካከልና እንሻላ ጥሩ ይሆናል

ጊዜ እሺ እሺ እሺ እሺ እሺ። እንግዲህ እንደሰማችሁት ነው የአብዲሌን የድምፅ ቅጂ እንደዚህ እናስቀምጠው። ጠቅላይ ሚኒስትር አብይ አሕመድ በሶማሌ ታምር ሰርቷል። ወደኋላ ላይ ማነሳላችሁን የአብዲሌን ኦፕሬሽን ጨምሮ ማለት ነው። አሁን ግን ጠቅላይ ሚኒስትር አብይ አሕመድ እና ሶማሌውን አብዲሌ በሶማሌ ጉዳይ እንፈትሸው በራሳቸው በጠቅላይ ሚኒስትሩ ቪዲዮ ማለት ነው። አብይ ሱማሌን አርሷል። የተውነውን በረሃ አርሶታል። የረሳነውን በረሃ አርሶታል። ማረስ ብቻ አይደለም፣ ያለው ገብቶታል። ሱማሌን ማረሱ አይግረምህ፣ ሰፋፊ ወንዞች ያሉት አስር ሚሊዮን ሄክታር የሚታረስ መሬትም እንዳለ ይነግራል እንደዚህ ። ቪዲዮውን እንመልከት። ግብርናን በሚመለከት ሶማሌ ክልል ሊታረስ የሚችል ሰፋፊ የእርሻ ፖቴንሻል ካላቸው ክልሎች አንደኛው ነው። እስከ 10 ሚሊዮን ሄክታር ሊታረስ የሚችል መሬት አለ። ከዚህ ውስጥ 25 ፐርሰንቱ 2.5 ሚሊዮን ሄክታር ገደማ በኢሪጌሽን ሊታረስ ይችላል። አሁን የምናየው የኢሪጌሽን ስራ ውጤት ነው። እንግዲህ ያለው በገባውና ያለውን በተረዳውና ግራ ለመጋባት ያለውን ሁሉ ሸጦ እየተዳሩት ሰዎች ናቸው ትግል የገጠሙት። የሚታረስ መሬት ስለማስወረር ነው የሚያስቡት። አቤ ሱማሌን ስለማረስ ያወራል እና እጅሬ ሱማሌን ስለማስወረር ያሰላሉ። የገጠመን ትግል እንደዚያ ያለው ነው። ሱማሌን ማስወረር ማለት በነገራችን ላይ አብዲኢሌን አሁን ሻዕቢያ ምናልባት ሊጠቀምበት ይፈልግ ይሆናል ሻቢያም ምናልባት ሊጠቀምበት ሊፈልግ ይችላል። ምክንያቱም አልሸባብን በዛ በኩል እየገፋ ካመጣ በኋላ በሶማሌ በኩል የኢትዮጵያን መንግስት እረፍት ለመንሳት ነው የሚያቅደው። ይህ በእንዲህ እንዳለ ደግሞ ጠቅላይ ሚኒስትሩ የጠነከረ ስራዎችን እንደሚሰሩም ይጠበቃል፣ እየሰሩም ናቸው። ምክንያቱም እነሱ ከሻቢያ ጋር ሆነው ተሞዳምደው ከዛ በዚህ በኩል ያለውን ውጥረት ለማርገብ ወደዛ ሲካሄድ ምናምን የሚል የቆሸሸ ቁማር ስላሰቡ ይህንን ነው እያሰቡ ያሉት። ይህንን ነው እየሰሩ አሉት። አብይስ ሱማሌ ላይ የሰራውን ስራ እስቲ ከራሱ አብዲሌ ራሱ አብዲሌ ይንን ቢያየው ይገርመኛል ማለት ጠቅላይ ሚኒስትሩ በነዚህ ውጥረት መሃል ሱማሌ ላይ ሁለት ሺህ ኪሎ ሜትር መንገድ ተገንብቷል። ከዚ የጎዲ አየር ማረፊያን ጨምሮ በጣም በርካታ ስራዎች ተሰርተዋል። አብዲሌ ሱማሊያ ላይ ቁጭ ብሎ ሱማሌ ክልል ላይ ቁጭ ብሎ የህወሓትን የውንድብድና ድለላ የህዋትን የጣሊያን የማፊያ ፊልም የሚያስንቅ ጭካኔ የህወሓትን የመጨረሻ የክፋት ጥግ የሚያሳይ ስራ ሲያሳለጥ የነበረ ደላላል። የሶማሌ ክልልን በአጋርነት ፈርጃ፣ እኔ እኮ ቲፒኤልኤፍ ታስቀኛለች። የሶማሌን ህዝብ እኮ በአጋርነት ፈርጃ ነበር። ከዛ አብዲሌ የሚባል ጅብ ደግሞ እዛ አስቀምጣ ነበር። ከዛስ ያሳልጥላታል፣ ሌብነቷን ያሳልጥላታል፣ ውብድናዋን ያሳልጥላታል፣ ገንዘቧን አብዲሌ መነካቱ በራሱ ታምር እንደሆነ በኋላ ላይ አነሳላችኋለሁ። አብይ ስለ ምግብ ሰንሰለት ያወራል፣ አብዲኢሌ ስለ ማፊያ ሰንሰለት ያወራል። እስኪ ጠቅላይ ሚኒስትሩ እንዲህ ስለ ምግብ ሰንሰለት ሲያወራ እንመልከት። ህዝቡ ይህንን ስራ እየተለማመደ የእርሻን ጠቀሜታ እያወቀ በሚሄድበት ሰዓት ነከብቶቹ ምግብ ያገኛሉ፣ ሰውም ምግብ ያገኛል። የተመገበ ከብት ደግሞ ወተት ይሰጣል፣ ስጋ ይሰጣል። እዛው እያለ የሚያሟላ የምግብ ቼን፣ የምግብ ሰንሰለት ይሆናል ማለት ነው። ይህ ከሆነ ረሃብ የሚባል ቋንቋ ሊወራ አይችልም። እንዳያችሁት ነው ጠቅላይ ሚኒስትር አብይ አሕመድን ቀጠናው ላይ መፍራትም መደንገጥም አይምሮ ላለው ነቅቶ ማሰብም ይገባ የነበረው አብዲሌን ያሰረበትን ኦፕሬሽን ሲያደርግ ነው። ጠቅላይ ሚኒስትሩ አብዲሌን ያሰረበትን ኦፕሬሽን ሲያደርግ እጅን በአፍ የሚያስገድን ኦፕሬሽን ነው አብዲሌ ማለት ይኸውልህ ታይር ዱንዳር በለ ዱንዳር በቃ፣ ታይር ዱንዳር። አብዲሌ ማለት የጣሊያን ማፊያ በቃ፣ የለየለት ማፊያ። የራሱ ታጣቂዎች አሉት፣ ሄጎ ታጣቂ የሚባል ያለው። ማንምም አይነካው። የሱ ጌቶች የደደቢት ሰዎች፣ የደደቢቶቹ ጌቶች ብቻ ናቸው። ሌላ የሚነካው የለው። ከጫት እስከ ከብት ከሰው እስከ ኮንትሮባንድ ሲነገድ ይሸቅጥ ያሻቅጥ ነበር። በአንድ ስልክ ሶማሌ ላይ ቁጭ ብሎ የትም ቦታ ያለ ነገር ማተራመስ የሚችል ጡንቸኛ ነበር። አብዲሌን ማን ይነካዋል ሲባል የትዝታ ወሌ ልጅ ሌተናል ኮሎኔሉ የጦር ኃይሉ ጠቅላይ አዛዥ አብይ አሕመድ አሊ ቤተ መንግስት ገባ። ከዛስ የእጁን ሰጠው ማንንም መንካት እንደሚችል ማንንም ማሰር እንደሚችል እጅግ ድንቅ በሆነ ኦፕሬሽን በቁጥጥር ስራ ውሎ ታሳይ። ያቺ ቀን ምናልባት መመርመር ብንችል፣ ምናልባት መረዳት ብንችል፣ ምናልባት ቢገባን፣ መንግሥት እንደ መንግሥት ምንም ነገር ማድረግ ሊችል እንደሚችል የደህንነት ሪፎርሙ እያንሰራራ እንደሆነ ሰውየው ልባም እንደሆነ ማንንም ከመንካት እንደማይመለስ በመንገዱ ከቆምክ ሊቀጣ ዝግጁ እንደሆነ መረዳት ይቻል ነው። አብዲ ኢሌ ማለት እኮ የሚያውቅ ያውቀዋል የሚያውቅ ያውቀዋል የሚረዳ ይረዳዋል ህም ወስዶ ወይኒ ጣለው። ህውሓት በሶማሌ ክልል ውስጥ ያስቀመጠችው ለዘመናት የለፋችበትን ስንት መከራ ያየችበትን ሰው ወስዶ ወይኒ ቁጭ አደረገላት ቃሊቲ የጌታቸው አሰፋን እስትንፋስ በከፊል ቀጥ አድርጎ ያዘው፣ መንቀሳቀሻ አሳጣው። ማለት ከዛ ከዛ በኋላ ማሶማሌን እንደምታየው ነው። ጠቅላይ ሚኒስትሩ እኮ ይናገራል የማያስፈልገንን መተው ስንችል ነው እያለ ነው ው እኛ ያጣነው ያ ሰው የተሰጠውን አውቆ ያለውን አውቆ መጠቀም አለመቻል ላይ ነው። የአዋቂ ሰዎች ብቃት የሚያስፈልጋቸውን ብቻ ሳይሆን የማያስፈልጋቸውን ነገር ማወቅ ሲችሉ ነው። አንድ ሰው የሚያስፈልገውን ነገር ሲያቅ፣ የማያስፈልገውን ነገር ሲያቅ፣ ያ ብልህሶ ይባላል። በእኛ ሁኔታ የሚያስፈልገን ልማት ነው፣ የሚያስፈልገን እርሻ ነው፣ የሚያስፈልገን ራስ መበገብና የተረፈንን ሽጦ መጠቀም ነው። የማያስፈልገን ደግሞ መባላት ሁሉ ተሰጥቶት በማያስፈልገው ጉዳይ ላይ ጊዜውን የሚያባክን ማህበረሰብ ሲሆን የተሰጠውን ያለውን ያጣል። አሁን ጠቅላዩ እንደዚህ 10 ሺህ ምናምን ሄክታር 10 ሚሊዮን ሄክታር የሱማሌ መሬት ይታረሳል ወንዞች አሉ እንጠቀም እያለ ይጮኋል። አንተ ጎጃምን በሚያስርብ ትግል ውስጥ ነ አንተ መንዝ ሊርበው ነው ሲባል አትደነግጥም። የምንጃር ማኛ ጤፍን በምንጃር ማኛ ማኛ ችግር ሊወልድ በሚታገል ሰው ልታስውጥ ትደግፋለህ። ልዩነቱ በጣም ሰፊ ነው። ልዩነቱ በጣም ሩቅ ለሩቅ ያለ ነው። ትግሉ የሚደረገው ያለው በገባቸውና ያለው በገባውና የሚያስፈልግና የማያስፈልግ መለየት በማይችሉ ድንዙዝ፣ ለፖለቲካም ለፖለቲከኝነትም የማይመጡ ነው። እኔ በጣም ተደጋጋሚ እናገራለሁ፣ ዛሬም ደግሜ እላለሁ። ብርቱ መግጠም በስንት ተጣሙ፣ አዋቂ መግጠም በስንት ተጣሙ። ምን ይላሉ ሰዎቹ? ከመሀይም ጋር ትጣላ፣ ደጋፊው ብዙ ነው ይባላል። ከነኚ ከመሀይማን ጋር ጠብ ተገጥሞ ጀሌዎቻቸው በዙ፣ አጃቢዎቻቸው በዙ። ወዳጄ እንኳን አይደለም ዘመነ ካሴ እንኳን አይደለም ምሬ ወዳጆ እንኳን አይደለም እስክንድር ነጋ አብዲሌም ይህን መንግስት አልቻለ። አሁን አብዲሌ በሚዲያ ምን እያለን ነው? ምናለ ያኔ በሰማው ለትግራይና ለእንትና እንትኖች ለትግራይ ለአማራና ለኦሮሚያ ተቃዋሚዎች እጸልይላቸዋለሁ ምናምን ብሎ በሚዲያ ቁጭ በሉ በልቶን በሚዲያ ሰክሶን ሀያ ሶስትናን ገብቶልን ከዛ ባራድዬ ሙድ በስልክ እንትን ሊለን። አረ እባክህ አንተ ርድና ስትማር የበሻሻው ሰውዬ ዳይሬክተር ነበር፣ እሱን መርሳት የለብም እ አብዲሌ እኮ እኔ የአብይን አብይነት ፍልስፍና ካየነባቸው ሰዎች መካከል አንዱ ነው። አብዲሌን እኮ አንድነት ፓርክ ውስጥ አይተነዋል። አብዲሌን እኮ ቤተ መንግስት አይተነዋል እንዴ! አብዲሌ ማለት እንኮ እንኳን አይደለም አንድነት ፓርክ አንድነት ስጋ ቤት መግባት እራሱ የማይገባው ሰው እኮ። ትንሽ ይቅር ሲባሉ፣ ትንሽ መንገድ ሲከፈትላቸው፣ ትንሽ ለአዲስ የፖለቲካ ባህል መንገድ ሲቀጠትላቸው ተመልሰው እዛው ዋንስ ወያኔ ኦሎይስ ወያኔ፣ ዋንስ ተንኮለኛ ኦሎይስ ተንኮለኛ፣ ዋንስ ደንቆሮ ኦሎይስ ደንቆሮ። ከባድ ፍጥረቶች ናቸው። ወያኔ የነካቻቸው ሰዎች እኔ ይገርመኛል። ድንዝዝ የሚሉት ደግሞ የሆነ ኤክስፖርት ስታንዳርድ የሆነ ድንዛዜ ነው። የሆነ አይነት አለው እኮ ድንዛዜ፣ ኤክስፖርት ስታንዳርድ ድንዛዜ። እሱ እስር ቤት ገብቶ በሶማሌ ክልል የተሰሩትን ስራዎች ሲያይ እንኳን ወጥቶ ሲያይ አይደነግጥም። በጣም ሚሊዮነር ነው ሰውየው። ዝም ብሎ ሲያጃጅለን ከተማው ላይ በዲዛይር ሲሄድ እውነት እንዳይመስልህ። በጣም ሚሊዮነር ነው። በተለያዩ ቀድሞ ውለታ በኋላላቸው ባለሀብቶች ባንክ አካውንት የሚያንቀሳቀሰው በጣም ብዙ ሚሊዮን ብሮች ይኖሩታል። ይኖሩታል ብቻ አይደለም አለው አለው። ዶክተር አብይ ተቋም ይገነባል። እነዚህ ማፊያ ይገነባሉ፣ ተቋም ይገነባል ዶክተር አብይ በጣም እኔ ይገርመኛል። ተቋም ግንባታ ላይ ያለው አቅም በጣም ይገርመኛል። ተቋም ግንባታ ላይ ደግሞ እንዲሳካለት ካደረጉት ነገር መካከል ለምሳሌ አሁን የሱማሌን አቅም የተረዳበትን አቅም አይታችሁታል። ከዛ ተቋም የሚያቋቁሙበት ቦታ ላይ ያለን አቅም ቀድሞ ያውቃል። እንዴ እኛ ስንት ተቋም ይቀይራሉ ያልናቸው ሰዎች ተቋም ሳይቀይሩ ወዛቸው እየተቀየረ በተቸገርንበት ሀገር ላይ እንደ ዶክተር አብይ አይነት ሰው ሲገኝ እጅ ስም ሆነው እንጂ መቀበል ወዳጄ፣ አክቹዋሊ ዶክተር አብይ መሃልም አሉ እኮ አንዳንድ ሰዎች አሉ። እኔ ይገርመኛል። በቃ ተቋም ይቀይራሉ ብለን ስንጠብቅ ኑሯቸውን ይቀይራሉ በቃ ከለ ይሄን ተቋም ያዘ። አሁን ተቋሙን ሊቀይረው ነው ብዬ ጓጉች ጓጉቼ ስጠበቅ ኑሮውን ይቀይራል፣ መልኩን ይቀይራል። እንዴ ምን ነገር ነው? ተቋም ቀይሩ ነው እንጂ እኛ ኑሯችሁን ቀይሯል ናችሁ እንዴ? ያረባካችሁ እንዴ? አንድ አንድ ሰዎች ግን እየተፋፈርን የምሬ ነው። እና አሁን ዶክተር አብይና አብዲኢሌን ስንመለከቱ ያብይን ሪፎርም አቅም ከዛስ ያብይን ያብይነት ፍልስፍና ከዛስ ያብይን እድላይ መስጠት ሂደት ነገርኩ እኮ እንደ አብዲሌ ስራ አይደለም። አብይ አህመድ አንድነት ፓርክ ቀርጦ አንድነት ስጋ ቤት አይገባም። እኔ በጣም እርግጠኛውን ይናገራለሁ። ምናልባት ጠቅላይ ሚኒስትሩንም አግኝቶ ሊሆን ይሆን ይችላል። ችግር የለበትም። የማዳመጥ ሰውየው የመስማት ከዛ ምን ይላል ደግሞ ሲወጣ፣ ብዙ ነገር አየው ተጸጸጥኩ። ምን አለ ያን የጠቅላይ ሚኒስትሩ የመከሩኝን ምክር ብሰማ ይላል ሰው መሳይ በሸንጎ ይባላል። ላይነሰው ሰው መሳይ በሸንጎ አብይ የመከረኝን ምክር ብሰማ እያለ በየሚዲያው ወሬ እያናፈሰ ነፍሴ በጓዳ እኔ ምን ሆኖ ነው እንደዚህ አይነት ወሬ የሚያወራ ሰውዬ ምን ቅም ሆኖ ብዬ ነበር። ነፍሴ ለካ ሊወጣባት ያለውን ድምፅ ሰምታ ነው። አረ እናንተ ሰዎች መቃሙን ቃሙ፣ ግን እስቲ ደና ነገር ቃሙ። ድምድም የሚያጫወታችሁን ነገር እየቃማችሁ፣ እኔ አስቁኛል እኮ። አርጅታል፣ አፍጅታል፣ ጨርሳል። ተሸንፈሃል። አስር ለዜሮ ነው። አብይ የላጫችሁ ጸጉራችሁ። ማሸነፍ የማትችሉበትን አቅም አደርጅቷል። በቃ አትችሉ። በቃ አትፎካከሩትም። አሁንም ማድረግ የምትችሉት ምንድን ነው? የወንበዴ የዱርዬ ስራ፣ ምን ማድረግ እረፍት መንሳ፣ አሸናፊነት የሌለው የማዘግየት ስራ፣ ቀደም እንዳልኳችሁ፣ በቀደም አንስቼው እንደነበረው የስፒድ ብሬከርነት ሚና ነው ልትጫወቱ ምትችሉ ስፒድ ብሬከር ከመሆን ሌላ ምንም። ስፒድ ብሬከር ሆኖ ከማተራመስ ውጭ ሌላ ምንም ማድረግ የምትችሉት ነገር የለም። ምንም ነው ማድረግ የማትችሉት። በቃ የጸና መሬት የረገጠ የሚታይ ስራን ሰርቷል። ሰ ከዛስ ልክ እንደ አብዲሌ ያሉ ሰዎች ይመጡላል። እንዲህ በሱማሌ ያለውን ተአምር አይቶኮ ሰው አይደነግጥም። እኔና እናንተ ጅግጅጋ ሲባል በረሃ አፋር ሲባል በረሃ አልነበረ የምን አስታውሰው አቢ መጥቶ እኮ ነው ማሳ ያሳየን፣ አርሶ ያሳየን፣ አረንጓዴ አልበሶ ያሳየን። ይሄንን መመርመር፣ ይሄንን መረዳት፣ ይሄንን ማወቅ አቅቶት ሰው ሴራ ይገነጉናል፣ ሴራ ያስጎነጉናል፣ ተንኮል ይሸርባል። ይሄንን ምድነ ይባለው ይሄ እወቅ ያለው በአርባ ቀኑ ያውቃል። አትወቅ ያለው ምንም ቢሆን ያውቅ። ልክ እንደናብዲል ያለ ሰው ማለት ቢያንስ ከሚሰጣቸው እድል አይማሩም። ቢያንስ ከሚያሳያቸው ከፍታ አይማሩም። ቢያንስ ከሚያሰማራችባቸው መንገዶች አይተው ጭንቅላታቸው መረዳት አይችልም። ምን አይነት ድኩማን እንደሆኑ ማለት ነው። እና የማያስፈልገንን መተው የምንችልበት ትግል ላይ መሰረት ማድረግ አለብን። አሁን እነሱ ሊያስቡ ይችላሉ። ከዚህም ከዛም በሚመጣ ውጥረት መሀል የአራት ኪሎን መንግስት ውጥረት ነስተ ነው፣ በዚህኛውን በኩል ረፍት ነስተ ነው፣ በዛም በኩል ቀዳዳ ከፍተንበት መሀል ላይ ያለውን ኤሪያ ብቻ ስቀርሰንለት የሚል ሴራ ሊደውሩ ይችላሉ። አይደውሩም አይደለም ሴራ ይደውራሉ። ግን ሴራ ስላልደወሩ አይደለም እስካሁን የቀጠል ነው። ሴራ ስለደወሩ አይደለም የተሻለ ሴራቸውን ማክሸፍ የሚችል አቅም ግንባታ ላይ ስለተደረሰ ነው። አቅም ግንባታ ላይ ተደርሷል ማለት ደግሞ የቱንም ርቀት ብትሄዱ የተወሰነ እክል እንታገልለታለን፣ የተወሰነ ችግር እንለፋለታለን የምትሉት ህዝብ ላይ ትፈጥራላችሁ እንጂ ሌላ ምንም አይነት ለውጥ ማምጣት አትችሉ። ምክንያቱም ሰውየው ያለው ገብቶታል፣ ያለውን ተረድቶታል። የቆመበትን መሬት ጠንቅቆ ጠንቅቆ ጠንቅቆ ያውቀዋል። ሱማሌ ላይ ያለውን መራት፣ ሱማሌ ላይ በኮንፊደንስ የሚያወራቸውን ነገሮች ኮስቲ ቀነጫጭ በን ራሱ ማየት እንችላለን። እስቲ ነው በግርድፉ ማለት ነው። ሶማሌ ክልል ውስጥ ባለፉት 20 አመታት 30 አመታት የሚታወቀው በግጭት ነው። ከጃንሆይ ጊዜ ጀምሮ ብዙ ግጭት ያለበት አካባቢ ነው። ለመጀመሪያ ጊዜ እፎይታ፣ ሰላም ያገኘው አሁን ነው። እፎይታና ሰላም ሲያገኝ ደግሞ ሀብቶቹ ወደ ማየት የማያስፈልገውን ጥሎ የሚያስፈልገው ወደ መያዝ በመምጣቱ እንደምታዩት በጣም ጥሩ ጥሩ የሚባሉ ጅማሮዎች አሉ። ይሄ የዛሬ 3 አመት አራት አመት ሶማሌ ክልል ለዚህ አይነት ስራ አልነበረም በኢሪጌሽን ሶማሌ ክልል መሬት ብቻ አለም ያለው ውሃን ስንመለከት አራት በጣም ትላልቅ ወንዞች አሉ። ከዝናብ ውጪ ሰፋፊ የከርሰ ምድር ውሃ አቅም አለው። በጣም የሚታይ ለም መሬት አለው። የሶማሌ ክልል ለኢትዮጵያ ብቻ ሳይሆን አጠቃላይ ኢስት አፍሪካ ለመመገብ የሚያስችል አቅም አለው። 10 ሚሊዮን ሄክታር የሚታረስ መሬት ማለት በጣም በጣም ትልቅ ሀብት ነው። እንግዲህ እንዳያችሁት ነው በዚህ መጠን ሩቅ ያለ በዚህ መጠን ከፍ ያለ በዚህ መጠን የሚታይ መረዳት ላይ የደረሰውን ሰውዬ ነው እንትን የሚለው እና በጣም ብዙ ታሪኮች አሉ። በሶማሌ በጠቅላይ ሚኒስትር አብይ አሕመድ ይህ በተለይ የአብዲኢሌን የያዘበት ኦፕሬሽን ራሳቸው ጠቅላይ ሚኒስትሩ የመሩት እጅግ ድንቅ ኦፕሬሽን፣ ራሳቸው ጠቅላይ ሚኒስትሩ መርቶት መርቶት ነው የያዘ መርቶት ነው ያሰረ መርቶት ነው በቁጥጥር ስር የዋለና። ሴራህን ሁሌ በታተነብና እሱንም መርሳት የለብም። አሁንም አንተ እርድና ስትማር ዳይሬክተር ነበረ ደቁነ ስትመጣቀሰ አቀሰ ሰው እንደሚጠብቅ አትርሳ ማለት ነው የምፈልገው እኔ ግን ሁሌ እንደምለው እንደማይለወጥ አንድ ና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዱ ታሸንፋለች። ዮሀንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። የነገሰ ይበለን። ቻው፣ ቸር ቆዩም